በዛሬው ተፍሲር ፕሮግራማችን በቅዱስ ቁርአን ውስጥ በጣም ትልቅ ስፍራ የተሰጠውና የመክፈቻይቱ ምዕራፍ ሱረቱል ፋቲሃ በሚል የተሰየመውን የመጀመሪያውን ምዕራፍ የምናስተምራቸው ይሆናል። እስከ ፍጻሜው ድረስ አብራችሁን ቆዩ። የቁርአኑ ምዕራፍ የወረደው በመካ ሲሆን የአንቀሶቹ ብዛትም ሰባት ናቸው። አቡ ሰይድ ልሙዓላ እንዳስተላለፉት ከለታት አንድ ቀን መስጅድ ውስጥ ሰላት በመስገድ ላይ ሳለሁ የአላህ መልክተኛ ሰለላሁ ዐለይሂ ወሰለም እኔ ግን ለጠራቸው መልስ አልሰጠሁም ነበር። ከዚያም ሰላቴን እንደጨረስኩ፣ የአላህ መልእክተኛ ሆይ እየሰገድኩ ስለነበር ነው መልስ ያልሰጠሁት አልቋቸው። እሳቸውም እንዴ አላህ መልእክተኛው ሕያው ወደሚያደረጋችሁ እምነት በጠራቸው ጊዜ ጊዜ ለአላህና ለመልክተኛው ታዘዙ አላለምን ካሉኝ በኋላ ከዚህ መስጂድ ሳትወጣ በፊት ከቁርአን ውስጥ በጣም ትልቅ የሆነውን ምዕራፍ አስተምርሃለሁ ብለው እጄን ያዙ። ከመስጂድ ሊወጡ ሲሉም ከቁርአን ውስጥ በጣም ትልቅ ምዕራፍ አስተምርሃለው አላሉኝም ነበር በማለት ጠየኳቸው። እሳቸውም አልሐምዱሊላሂ ረቢል ዓለሚን የሚለውን የፋቲሃ ምዕራፍ ነው፣ ይህ ምዕራፍ ከቁርአን ውስጥ ትልቅ ስፍራ የተሰጠው ነው አሉ። ይህ ታላቅ የቁርአን ምዕራፍ በተከበረው ቅዱስ ቁርአን አቀማመጥ ቅድመ ተከተል መሰረት በመጀመሪያው ረድፍ ላይ ይገኛል። በዚህም ምክንያት ነው ይህን ስያሜ ያገኘው። የምዕራፉ አንቀጽ ሰባት ናቸው። ከመልእክታቸው አንጻርም ለሁለት ይከፈላሉ። የመጀመሪያዎቹ ግማሽ አንቀጾች ስለ አላህ ትልቅነት፣ ብቸኛ አምላክነት፣ እርዳታም ሆነ እገዛ መጠየቅ የሚገባው ከእሱ ብቻ መሆኑን የሚያወሱ ሲሆኑ፣ ቀሪዎቹ ደግሞ ስለ ሰው ልጅ የሚያወሱ ናቸው። ምዕራፉ በዋነኝነት ትኩረት ያደረገው የአምልኮን ተግባር በተሟላ መልኩ ለአላህ ብቻ ማድረግን ነው። ቢስሚላሂ ረሕማኒ ረሒም በአላህ ስም እጅግ በጣም ርኅሩህ በጣም አዛኝ በሆኖ ጀምራለሁ። ቢስሚላህ ራሕማን ራሒም ኢብኑ ዓባስ እንደዘገቡት ነቢዩ ሰለላሁ ዓለይሂ ወሰለም የአንድን ምዕራፍ ማብቃት ያውቁት የነበረው ቢስሚላህ ራሕማን ራሒም ሲወርድ ነበር ብለዋል። አቡ ዳውድ እንደዘገቡት ዓብደላህ ኢብን መስዑድ በሁለት ምዕራፎች መካከል መለያ ማወቅ የጀምር ነው ቢስሚላህ ራሕማን ራሒም ከወረደ ወዲህ ነው ብለዋል። በሌላ ሐዲስ ዓብደላህ ኢብኑ ዑመር

ሙስሊሞች ሆይ፣ ጌታችን ሆይ፣ አንተን ብቻ እንገዛለን ከአንተም ብቻ እርዳታን እንለምናለን፣ ቀጥተኛውን መንገድ ምራን፣ የነዚያ ለእነርሱ በጎ ያልክላቸውን በነርሱም ላይ ያልተቆጣህባቸውና ያልተሳሳቱንም ሰዎች መንገድ ምራን በሉ። በዚህ ምዕራፍ መጨረሻ ላይ አሚን የሚለውን ቃል ማንበብ ተገቢ ነው። አህመድና ኢብኑ ማጃህ በዘገቡት ሀዲስ ነቢዩ ሰለላሁ ዐለይሂ ወሰለም አይሁዶች በሰላታችሁና አሚን በማለታችሁ የተመቀኟችሁ ያህል በምንም ነገር አልተመቀኛችሁም ብለዋል። ትርጉሙም ዱአችንን ተቀበለን ማለት ነው። ኢማም የሆነ ሰውም ቢሆን በትክክለኛው አባባል ፋቲሃን አንብቦ ሲያበቃ ድምፁን ከፍ አድርጎ አሚን የሚለውን ማንበብ ተገቢ መሆኑን ዋይል ብን ሀጅር የተባሉት ሰሐቢ ነቢዩ ሙሐመድ ሰለላሁ ዓለይሂ ወሰለም ወለዷሊን የሚለውን ካነበቡ ኋላ ድምጻቸውን ከፍ አድርጎ አሚን የሚለውን ሳብ በማድረግ ያነቡት ነበር ብለዋል። ብቻውን ሰጋጅና ተከታይ የሆነ ሰው በሁሉም ዘንድ ማለቱ ተገቢ ነው። በመክፈቻው ምዕራፍ የምናገኛቸው ዋና ዋና ነጥቦች መካከል ምስጋና በሙሉ የሚገባው የሁለንተናዊው ዓለም ፈጣሪና ተንከባካቢ ለሆነው ለአላህ ብቻ እንደሆነ የሰው ልጆች በምድራዊ ቆይታቸው በሰሩት ምንዳ በሚያገኙበት የትንሳኤ ቀን ብቸኛ ፍርድ ሰጪ ጌታ አላህ መሆኑን፣ ከዱዓ ስርዓቶች መካከል አላህን ማሞገስ የሚቀድም መሆኑን፣ ለምድራዊ ሆነ ለአኺራዊ ጉዳዮች ብቸኛው ተለማኝ አንድ አላህ ብቻ እንደሆነ ከእርሱም በስተቀር ሊመለክና እርዳታ ሊጠየቅ የሚችል ሌላ አካል እንደሌለና በፍጹምነት ለሱ መተናነስና እርሱም ብቻ መጠየቅ እንደሚገባ አላህ መልካም ስሞችና ንጹህ ባህሪያት እንዳሉትና ከባህሪዎቹም እጅግ በጣም አዛኝና ሩኅሩህ የሚለው መሆኑን የነቢያትና ፈለጋቸውን የተከተሉ ሁሉ የተጓዙበት ቀጥተኛ መንገድ መሆኑን የእርሱን አርአያነት መከተል እንደሚገባን የአላህ ቁጣ ያደረባቸው ሰዎች መንገድ ከመከተል መታቀብ ግዴታ መሆኑንና ለዚያም የአላህ እገዛ አስፈላጊ እንደሆነና ሁሌም የእርሱን እገዛ መጠየቅ እንደሚያስፈልግ ማንም ሰው ዱዓ ከማድረጉ በፊት አላህን ማመስገን ማውደስና በኸይር ስራው መወሰን ተገቢ መሆኑን ወደ ቅኑም ሆነ መጥፎ መምራት የአላህ ስልጣን በመሆኑ ወደ ቅኑ እንዲመራን እርሱም ብቻ እንለምናለን። ሰዎች ቅኑን መንገድ ለመከተልም ሆነ ለመጥመም ያላቸው ሚና ምክንያታቸውን ማመቻቸት የአላህ መሆኑን ከአላህ ሌላ አካል ነቢያትም ሆነ ወልዮችን እርዳታ መጠየቅ ተገቢ አለመሆኑን እንማራለን። በአላህ ፍቃድ የመክፈቻው ምዕራፍ እዚህ ላይ ያበቃ። ኢንሻአላህ ከመልእክቱ ብዙ ነገር ተምራችኋል። በቀጣይ በሌላ ምዕራፍ እስክንገናኝ ድረስ መልካም የረመዳን ጾም እንዲሆንላችሁ እየተመኘን ቪዲዮውን ላይክ፣ ሼር እንዲሁም ለቻናላችን አዲስ ከሆኑ ሰብስክራይብ ማድረግ እንዳይረሱ። ሻድ ሙልቲሚዲያ ፕሮዳክሽን የሁሉ ጊዜ ምርጫችን።